ባለፉት የለውጥ ዓመታት በተቀናጀ የከተማ ግብርና ልማት ስራ ዜጎች ተጠቃሚ መሆን ችለዋል። ዜጎች ምርቶቻቸውን የዕለት ፍጆታቸውን ከጓሮቸው ከማግኘታቸው በተጨማሪ ይህ የከተማ ግብርና ስራ በተቋማት ላይም ተግባራዊ እየተደረገ ይገኛል። ዛሬም በአራዳ ክፍለ ከተማ እየተሰራ የሚገኘው የተቀናጀ የከተማ ግብርና ልማት ስራን ቅኝት እናደርግበታለን አብራችሁን ቆዩ እሺ እንደምን ዋልክ ሰላም ነህ እግዚአብሔር ይመስገን ተወዳጅ ሀይለ ማርያም ይባላለሁ የአራዳ ክፍለ ከተማ የዲሞክራሲያዊ ስርዓት ግንባታ ተቋም ሀላፊ አዲስ ሚዲያ ኔትወርክ በከተማችን የሚገኙ ተቋማት ላይ የከተማ ግብርና ተሞክሯቸውን እየቃኘ ይገኛል። እስቲ በእናንተ ተቋም ውስጥ ያለው የከተማ ግብርና ተሞክሮ ምን ይመስላል? እንደምታየው እዚህ የተቋማችን ፊት ለፊት ገና ስትገባ የተለያዩ የሌማት ትሩፋት የሆኑ ሰላጣ፣ ቆስጣ እንደ እዚህ ጋር ዝኩኒ ያለ ቲማቲም አለ። ሌሎችም እጽዋቶችን እዚሁ ላለው ሰራተኛ የመንግስት ሰራተኛውም መጥቶ ይጠቀማል። ጓሮ ደግሞ ትንሽ ቦታ በጣም ትንሽ ቦታ አለችን። ዶሮ አስገብተን እንቁላል ማምረት ጀምረዋል። በጣም ረጅም ጊዜ እያመረቱ፣ ሰራተኛው በወረፋ ይወስዳል። ሰባት ብር ነበር የምንሸጠው ሸጠው፣ አሁን ትንሽ እንቁላል ስለተወደደ ወደ ዘጠኝ ብር አሳድገነዋል። ዘንድሮ ደግሞ እስቲ ተጨማሪ አሻራ ሌላ እናስቀምጥ ብለን ማር የሚያመርቱ ንቦች ከነቀፏቸው አምጥተን ይህን አምስት ቀፎ አስቀምጠናል። የዶሮ ኬጅ ያለበት ዶሮ የምናረባበት ነው። ምን ያህል እንቁላሎችን እያገኛሉ? ከሰማኒያ እስከ መቶ ያመርታሉ። አሁን ደግሞ በመስከረም ሁለተኛ ደረጃ ትምህርት ቤት እንገኛለን። በዚህ ትምህርት ቤት ውስጥ የተሰራ የሚገኘው የከተማ ግብርና ስራ ተሞክሮ ምን ይመስላል የሚለውን ቅኝት እናደርጋለን። አብራችሁን ቆይ። እንተዋወቅ ግሩም ታሲሳ እባላለሁ እዚህ መስከረም ሁለተኛ ደረጃ ትምህርት ቤት የፋይናንስ ክፍል ሰራተኛ ነኝ ላግዝና ምናልባት እዚህ በከተማ ግብርና ተሞክሯችሁ ምን ይመስላል እንደምታያቸው እነኚህ ቆስጣዎች ናቸው እነኚህ ደግሞ ጥቅል ጎመኖች ናቸው ድንች አለ በቆሎ አለ ሸንኮራ አለን ሰላጣ አለ። ብዙ ነገሮች አሉ። ያው ግቢ ውስጥ በደንብ ነው የሚሰራው። ተደራጅተን ነው መምህራን፣ ሰራተኛው አስተዳደር ሰራተኛው፣ እንደ አጠቃላይ ነው ተደራጅቶ እየሰራ ያለው። ምናልባት ምን ያህል ጊዜው ሆናችሁ በዚህ በከተማ ግብርና ስራ ላይ? የከተማ ግብርና ጋር ውስጥ ስሩ በተባለው መሰረት ዛሬ ሶስት አመት ገደማ አካባቢ ነው የተጀመረው። ያው እስካሁን ድረስ እንግዲህ እየተጠቀምን ነው። በአመት ሶስት ጊዜ አራት ጊዜ እናመርታለን። የዶሮ እርባታ አለ ስትል ሰምቻለሁ እና እሱን መመልከት እንችላለን። እንግዲህ ይሄ የዶሮቹ ቤት ነው። እንግዲህ ያው ዶሮቹን ከጀመርን ጊዜ ጀምሮ አሁን ወደ ምርት ደረጃ ላይ ደርሰናል። እዚህ ውስጥ አሁን ሶስት መቶ ዶሮች አሉ። ሶስት መቶ ዶሮች ናቸው ያሉት። ሶስት መቶ ዶሮች ውስጥ ያው እንቁላል ነው እና እዛ ውስጥም እንቁላል ጽፎጣ ሰዓታቸው አሁን አልፎ የመመገቢያ ሰዓታቸው ነው። በቀን እስከ 240 እንቁላል ድረስ ይሰበሰባል። ፍሬሽ ማግኘት ራሱ ወዲያውኑ ያልጠወለገ ፀሐይ ያልነካው ነገር ማግኘት፣ ሌላው ዋጋውንም ብትል አንዳንድ አስር ብር ከዛ ጠንከር ሲል ከሌለ ሀያ ብር፣ በቃ የዚህን ያህል ማግኘት በፍጹም በፍጹም በጣም በጣም ደስ የሚል ነው። ስምና ኃላፊነትን የሚተዋወቅ ደረቤ ተሾመ እባላለሁ። የአራዳ ክፍለ ከተማ የአርሶ አደርና ከተማ ግብርና ጽህፈት ቤት ኃላፊነት እንዳራዳ ክፍለ ከተማ ለነኝ ተቋማት እና ለሌሎች እየሰጧቸዋቸው የሚገኘው የድጋፍ ምን ይመስል መጀመሪያ ያደረግነው ለህብረተሰቡ ግንዛቤ መፍጠር ተቋም ውስጥ እና በራሳቸው ግቢ ውስጥ የከተማ ግብርና ማልማት እንደሚቻል ግንዛቤ ፈጠርን ከግንዛቤ በኋላ ሰዎች ወደ ተግባር እንዲገቡ አደረግን 112 ተቋም ላይ ልክ እንደዚሁ እየሰራን ያለነው በተቀናጀ የከተማ ግብርና ልማት ስራ የተቋማት ሰራተኞችን ተጠቃሚ ከማድረግ ባለፈ ለገበያው መረጋጋት ትልቅ አስተዋጽኦ እያበረከተ መሆኑን ዛሬ ባደረግነው ቅኝት ተመልክተናል።